እንዴት ናችሁ ወዳጆች! የሃንዚ ፍሊክ ባርሰሎና በመጨረሻ ደቂቃ ድራማዊ ጎል የካታሎኒያ ደርቢን አሸንፏል። ከዢሮና ጋር የተደረገውን ጨዋታ ነው ድል ያደረገው። በጣም አስፈላጊ ውጤት ነበር፣ ግን የባርሳ ፐርፎርማንስ እንደ ሰሞኑ ሁሉ ከፍተኛ ችግር የነበረበት ነው። ለዚህ ነው የመሀል ተከላካያቸውን የመጨረሻ ደቂቃ ጎል የጠበቁት። በድጋሚ በርካታ ተጫዋቾች በጉዳት ምክንያት አልተሰለፉም ነበር፣ ግን ሮናልድ አራውሆ ልክ እንደ አጥቂ አይነት ጎል ያስቆጠረው ሌቫንዶቭስኪ እንዲያስቆጠረው የምንጠብቀውን አይነት ጎል ማለት ነው። ዘጠና ሶስተኛው ደቂቃ ላይ ከፍራንኪ ዲዮንግ የመጣለትን ክሮስ ነው ጎል ያደረገው። አሰልጣኝ ሃንዚ ፍሊክን በጨዋታዎች የመጨረሻ ደቂቃዎች ላይ ሮናልድ አራውሆን አጥቂ አድርገው ነበር የተጠቀሙበት። አንዳንድ መፍትሄ ሲያጠር እጅ ሲያጠር አሰልጣኞች እንደሚያደርጉት አይነት ማለት ነው። ራሱ የቀድሞው የባርሰሎና ታላቅ አሰልጣኝ በእኔ እምነት የባርሰሎና የዘመናዊ ባርሰሎና ሰሪ የሆነው ዮሃን ክራይፍ አሌክዛንኮ የሚባል ተከላካይ ነበረው እና በአንዳንድ ጨዋታዎች ላይ ቡድኑ በፈጠራ በሚቸገርበት ጊዜ አሌክዛንኮን አጥቂ ያደርገዋል። ናሃንዚ ፍሊክ በሮናልድ አራውሆ ላይ ያደረጉት ተመሳሳይ ነው ማለት ይቻላል። ደግሞ ሰርቶላቸዋል። አራውሆ ጎል ባስቆጠርበት ጊዜ በድካም ከጉዳት በመመለሳቸው የተነሳ የቡድኑ ቁልፍ ተጫዋቾች የሆኑት ፔድሬ ጎንዛሌስን፣ ላሚኒያ ማል ሁለቱም ተቀይረው ወጥተው ነበር እና ይሄኛው የሃንዚ ፍሊክ ባርሰሎና ባለፈው የውድድር ዘመን ካየ ነው በጣም የተለየ ነው። የተጋጣሚ ቡድኖችን ሁሉ በከፍተኛ ብልጫ የሚበልጥ ለማየት ደስ የሚያሰኝ አይነት ቡድን ነበር። ይሄ የውድድር ዘመን ከተጀመረበት ጊዜ ጀምሮ ግን ምናልባት ከአንድ ወይ ከሁለት ጨዋታዎች በስተቀር ድል በሚያደርግባቸውም ጨዋታዎች ጭምር የባርሳ ፐርፎርማንስ ትክክል አይደለም። ምናልባት ጉዳት የበለጠ ያብራራው ይሆናል። የአብናውን ባርሰሎናን ግን ሜዳ ውስጥ እያየን አይደለም። እና የጨዋታው የመጨረሻ ደቂቃ ስሜት ፍጹም የተለየ ነበር። ያው በመጨረሻ ደቂቃ የሚቆጠር ጎል ስላለው ስሜታዊ ዋጋ ብዙ ጊዜ እንናገራለን። ከሁለት ተከታታይ ሽንፈቶችም ስለሆነ የመጣው ከጥሩ ፐርፎርማንስም ጋር ባይሆን ሽንፈት ጉዞ በቶሎ መግታት ያስፈልግ ነበር፣ ያንን ያደረጉት ደግሞ ከኤል ክላሲኮ ጨዋታ በፊት ያለ የመጨረሻ የላሊጋ ጨዋታ ነው። ስለዚህ ወደዚያም ጨዋታ አንድም ፕራግማቲክ በሆነ እይታ በሊጉ ሰንጠረዥ ላይ ያላቸው የነጥብ ርቀት እንዳይሰፋ ለማድረግ ሪያል ማድሪድ ስለነበረ መሪ የሆነው የዚህ ሳምንት ጨዋታዎች ከመደረጋቸው በፊት፣ አሁን ባርሳ ወደ ላሊጋው አናት ተመልሷል። ሪያል ማድሪድ ከሄታፌ ጋር ጨዋታውን እስኪያደርግ ድረስ ማለት ነው። ነገር ግን በስሜትም በኩል ከኤል ክላሲኮ ጨዋታ በፊት ለባርሳ አስፈላጊ ነበር። ጎል አስቆጣሪው ሮናልድ አራውሆም ይህንን ስሜት ከጨዋታው መጠናቀቅ በኋላ አስተጋብቶታል። በዚህ ሳምንት አጋማሽ ማክሰኞ ዕለት ከኦሊምፒያኮስ ጋር ነው የቻምፒየንስ ሊግ ጨዋታቸውን የሚያደርጉት። ይህም ጨዋታ የግድ ማሸነፍ ያለባቸው ጨዋታ ነው። ምክንያቱም የመጨረሻዊ ቻምፒየንስ ሊግ ጨዋታን በፓሪሳን ጀርማ ተሸንፈው ስለሆነ የመጡት ትልቅ ፎይታ ነበር። ግን የባርሰሎና የዚህ ጨዋታ አጨዋወት በሁሉም ዲፓርትመንት ድክመት የነበረበት ነው። የተከላካይ መስመሩ ልክ እንደባለፉት ጨዋታዎች ሁሉ በጂሮና ማጥቃት በተደጋጋሚ ይጋለጥ ነበር። የአማካይ ክፍሉ ፔድሪና ዲዮንግ ያሉበት የአማካይ ክፍል ጨዋታ ለመቆጣጠር ቸገረው ማለት እንግዳ ነገር ቢሆንም ግን የአማካይ ክፍሉ ያንን ለማድረግ ቸግሮት ነበር። ከፊት የአጥቂ አማራጮቻቸው በቁጥር በጣም ሳስተዋል አሁን ሃንዚፍሊክ። ስለዚህ ባርሰሎና በቂ ክሬቲቪቲ አልነበረውም። ጉዳት አንዳንድ ለውጦች እንዲያደርጉ አስገድዷቸዋል ሃንዚፍሊክን። ማርክ ካሳዶን ወደ አማካይ ስፍራ አስገብተው ከፔድሪ ና ከዲዮንግ ጋር ነበር ያጣምሩት። በአጥቂ ስፍራ ከራሽፎርድ ና ከላሚን ያማል ጋር የተጣመረው ታዳጊው ቶኒ ፈርናንዴዝ እኔ ነበረው። አሁን ባለፈው የውድድር ዘመን ውብ እግር ኳስ የተጫወተው በርካታ ጎሎችን ያስቆጠረው ከዘጠና በላይ ጎሎችን በድምር ያስቆጠሩ ተጫዋቾች አንድ ላይ የተሰለፉበት የባርሳ የአጥቂ መስመር የላሚኒያማል የሌቫንዶቭስኪ ነው የራፊኛ የአጥቂ መስመር በአንድ የሌቫንቴ ጨዋታ ብቻ ለ15 ደቂቃ ነው አንድ ላይ የተሰለፉት ለ15 ደቂቃ የጊዜ ኢንተርቫል ብቻ እንጂ አንድም የላሊጋ ጨዋታ ሶስቱ ተጫዋቾች በጋራ አልጀመሩም። እንዲያውም እዚህኛው ጨዋታ ላይ ገና ከጉዳት ማገገሙ የሆነው ላሚን ያማል ጨዋታውን መጀመሩ ያልተጠበቀ ነበር። በጨዋታ ላይ እንደሚሳተፍ ይታወቅ ነበር፣ ሰሞኑን ልምምድ እየሰራ እንደነበር ስለታወቀ፣ ነገር ግን ጨዋታውን ይጀምራል የሚል ግምት አልነበረም። በጊዜም ነው አሰልጣኝ ሃንዚ ፍሊክ ቀይሮ ያስወጡት፣ ውጤቷ አንድ ለአንድ ብቻ እያለ የላሚን ማጂክ እያስፈለጋቸው ግን የባርሳን የጉዳት ምት የሚያሳይ ይመስለኛል። በተከላካይ መስመራቸውም ላይ የተወሰኑ ለውጦች አድርገዋል፣ ኢምፕሮቫይዜሽኖች አድርገዋል። ለምሳሌ ባለፈው እንዳነሳሁት ፓው ኩባርሲ በግራ መስመር የመሀል ተከላካይነት መጫወት፣ ከሁለቱ የመሀል ተከላካዮች ወደ ግራ የሚያደላው የመሀል ተከላካይ ሆኖ መጫወት ብዙ የሚስማማው አይደለም። ከኢኒጎ ማርቲኔዝ ጋር ይጣመር በነበረበት ጊዜ ኢኒጎ የግራግር የመሀል ተከላካይ ስለሆነ ኩባርሲ በቀኝ በኩል ለመጫወት እድል ነበረው። ዘንድሮ ብዙ ጊዜ ወደ ግራ ድልቶ እንዲጫወት ይደረግ ነበር። የእሱ ካምፕ ያስተባብላል። ከናፖሊ ጋር የዛሬ ሶስት ዓመት የነበረውን ፐርፎርም፣ ሁለት ዓመት የነበረውን ብቃቱን እንዴት ተረሳችሁት? የግራ መስመር የመሀል ተከላካይ ሆኖ ነው ይጫወት የነበረው። ስለዚህ ቅሬታ የለውም ቢሉም፣ ፐርፎርመንሱ ግን እንደ አምናው ያልነበረበት አንደኛው ምክንያት ይሄ መጠነኛ ቦታ ለውጥ ነበር። አሰልጣኝ ሃንዚ ፍሊክ ይህንን ለማረም እንደመሞከር አይነት ኤሪክ ጋርሲያን የግራ የመሃል ተከላካይ አምና ኢኒጎ ማርቲኔዝ በሚጫወትበት ቦታ ነበር ያጫወቱት። ኩባርሲ ወደ ቀኝ እንዲያደላ አድርገውታል፣ የበለጠ ይስማማዋል በሚባለው ቦታ። ጨዋታው ሲጀመር የዢሮና የሚሼል ቡድን በጣም አፈግፍጎ ነበር ይጫወት የነበረው በብዙ ቁጥር የሚከላከል የመጀመሪያውን የራሳቸውን ሜዳ 30 ሜትር ብቻ፣ በአብዛኛውም የፍጹም ቅጣት ምት ሳጥኑን ብቻ የሚከላከል እና በመልሶ ማጥቃት ለማጥቃት የሚጠር ግን እሱንም በሚጠቀስ አጋጣሚ ሲያደርጉት አላየንም። ይሄ የመጀመሪያ 15 ደቂቃ የነበረው የቡድኑ የጨዋታ መንገድ ነው። ባርሳ በመጀመሪያው ሙከራው ነው ጎል ያስቆጠረው፣ በፔድሪ አማካይነት ነው። ይሄ ጎል የተቆጠረው በቀኝ በኩል በኩንዴና በላሚን መካከል ከነበረ ኮምቢኔሽን በኋላ ነው። ለፔድሪ ኳሷ የተሰጠው፣ ፔድሪ በግራ እግሩ በጋዛኒጋ የግራው ፖስት ላይ ግሩም ጎል አስቆጠረ። ከዚያ በኋላ ትንሽ የባርሳ ውጥረት የረገበ ይመስል ነበር። ጂሮና ግን ያቺ ጎል ከተቆጠረች በኋላ ከጨዋታው በፊት ይዘት የመጡትን የጨዋታ እቅድ ሼልፍ አድርገው ባርሰሎናን ጥያቄ መጠየቅ የጀምሩት የባርሰሎና የተከላካይ መስመር አለመረጋጋት እንደ ቀድሞዎቹ እንደሆነ ባለፉት ሁለት ጨዋታዎች ላይ ስድስት ጎሎች ሲቆጠሩበት እንዳየነው አይነት ቨልነራቢሊቲ አየን። በተለይ በግራ በኩል ዥሮኤል ሮካ አደገኛ ሩጫዎች ያደርግ ነበር። የመጀመሪያው ጎል ለምሳሌ ሲቆጠር ከማዕዘን ምት ነው። የባርሳ መሪነትም ረጅም ጊዜ አልቆየም። ለነገሩ ሀያኛው ደቂቃ ላይ ነው ዢሮና ያቻነቱን ጎል ያስቆጠረው። የማዕዘን ምት ከዛ ሁለተኛ ኳስ አርኑ ለአክሶል ቪትሰል ኳሱን ሰጠው። ቪትሰል በመቀስ ምት ጎሉን አስቆጠረ። ባርሰሎና አንድ ዢሮና አንድ ሆኑ። ባርሰሎና በመጀመሪያ አጋማሽ እድለኛ ነበር አንድ ለአንድ ሆኖ ጨዋታውን በማጠናቀቁ። የባርሳ ሀፍ የባለፈው የሴቪያ ጨዋታ ላይ በጣም መጥፎ ነበር። በሁለቱ አጋማሽ በጠነኛ መሻሻል ነበረው። የፓሪስ ሰን ጀርማን ጨዋታ ላይ መጀመሪያ አጋማሽ ላይ ጥሩ ነበር፣ በሁለቱ አጋማሽ በጣም ተዳክሞ አየን ፔጄ። እነዛ ሁሉ ጉዳቶች ያሉበት ጭምር። በነገራችን ላይ ዢሮናም በርካታ ጉዳቶች ነበሩበት ወደዚህ ጨዋታ ሲመጣ አሰልጣኝ ሚሼል ልክ እንደ ባርሳ ሁሉ ብዙ ጉዳቶች አሉባቸው። እንግዲህ ባርሳ ኤሊት ቡድን ነው፣ ግን ዢሮናም ካለው ስብስብ በጣም በርካታ ጠቃሚ ተጫዋቾችን አልያዘም። ዶኒ ቫንደ ቢክ፣ ዳቪድ ሎፔዝ፣ ፍራንሴስ አዜዲ፣ ኑናሂ፣ ቶማስ ሌማር፣ ማርተን እነዚህ ሁሉ ተጫዋቾች ሳይዝ ነው ወደዚህ ጨዋታ የመጣው። እንዲያም ሆኖ ግን ከባርሴሎና ጎል መቆጠር በኋላ ያለው ትልልቅ የጎል እድሎች ሲፈጠሩ የነበሩት በዢሮና በኩል ነው የነበሩ። ስለዚህ ባርሳ በጨዋታ ውስጥ ሰርቫይቭ ያደረገው በዢሮና የማጥቃት ተጫዋቾች ምህረት ነው። ትልልቅ የጎል አባክ አባክነዋል ለምሳሌ ቫናት ፊት ለፊት ከቮቼ ቼዝኒ ጋር ተገናኝቶ ነበር፣ ፖርቱ ብረት መልሶበታል። ቬትሰል ሌላ ጎል ማስቆጠር የሚችልበት አጋጣሚ ነበር። ብራያን ሂል እንደዚሁ ከግብ ጠባቂው ጋር ፊት ለፊት ተገናኝቶ ኢላማውን የሳተ ሙከራ ነበረው። በሁለተኛው አጋማሽ እንደዚሁ፣ በእርግጥ ባርሰሎና የዲዮንግን ሙከራ ብሎክ ማድረግ ነበረበት ጋዛኒጋ ስለዚህ ጎል ለማስቆጠር ተቃርቦ ነበር። ማርከስ ራሽፎርድ ከቅጣት ምትብረት መልሶበታል። ከዚያ በስተቀር ግን አደገኞቹን ሙከራዎች ይፈጠር የነበረው አደገኞቹ የሽግግር ማጥቃቶች የሚከናወኑ የነበሩት በዢሮና አማካይነት ነው። የባርሰሎና ተጫዋቾች ለወትሮ የማትጠብቋቸውን ቴክኒካዊ ስህተቶች ለምሳሌ ቀላል ፓሶችን ማበላሸት ብዙ ጊዜ እናይ ነበር። ፔድሪ ሳይቀር ቀላል የሆኑ ኳሶችን ያበላሽ ነበር። ይሄ ያልተጠበቀ ነው። በተለይ ደግሞ በማጥቃት ጊዜ ልክ እንደ ዢሮና አይነት ትላንትና በጣም አስደናቂ ኦርጋናይዜሽን ነበረው እና ይሄ የመጀመሪያ አጋማሽ ሁኔታ ያላማራቸው ሀንዚ ፍሊክ ሁለታዊ አጋማሽ ሲጀመር ወጣቱን ቶኒ ፌርናንዴዝን ቀይሮ አስገብተው ልክ እንደ ላሚን ሁሉ ከጉዳት የተመለሰውን ፌርሚን ሎፔዝን አስገብተዋል። ያው ፌርሚን በጨዋታው ላይ ለባርሴሎና አዲስ ኃይል አዲስ ኢምፐተስ ሰጥቷል ማለት ይቻላል። ገና በደቂቃዎች ውስጥ ሶስት ሙከራዎች ያደረገ የባርሳ ማጥቃት የበለጠ ኃይል መጨመር የጀመረው ከዚያ በኋላ ነው ግን ለረጅም ጊዜ ሰስቴን ማድረግ አልቻሉም እሱም እንግዲህ ኳስ ቁጥጥሩ መጠን በጣም ከፍተኛ ነው ነገር ግን በቂ አደገኝነት አልነበረውም የተዳከሙት ከጉዳት የተመለሱት ፔድሪና ላሚን ያማል ከዚያ በኋላ ነው ተቀይረው የወጡት የፍሊክ ቡድን ቀስ እያለ አንዳንድ ጥያቄዎች መጠየቅ ጀምሯል። አንዳንድ አደጋዎች መፍጠር ጀምሯል በዲዮንግ በራሽፎርድ አማካኝነት። ነገር ግን ዢሮና አደገኛ ነበር፣ በተለይ ኩንዴ ባለበት ሮካ በተቃራኒው በሚገኝበት የዢሮና ግራ የባርሳ ቀኝ በኩል ኩንዴ አንዳንድ የመከላከል ድክመቶች ያሳየ ስለነበር ዢሮና በዚያ በኩል ነበር እድል ያገኝ የነበረው። ግን መጨረሻ ላይ ሮናልድ አራውሆ የአጥቂ አይነት ጎል አስቆጠረ። እንግዲህ አራውሆ በባርሰሎና ቡድን ውስጥ በመሀል ተከላካይነት በሌላኛው ሳጥን ብዙ መሰለፍ አለበት የለበትም የሚል ክርክር አለ። ለሀንዚ ፍሊክ የተከላካይ መስመር አሁን ፍሊክ ላይን መባል ለጀመረው ለአግሬሲቭ ሀይ ላይን የሚሆን ተከላካይ አይደለም የሚል አስተያየት አለ። ያው በጣም ጥሩ ተከላካይ ነው፣ ምንም ጥያቄ የለውም። ከዛሬ ሁለት ሶስት ዓመት በፊት ብዙ ይደነቅ የነበረ ተከላካይ ነው። የፍሊክ ቡድን ግን የሮናልድ አራውሆን ጥንካሬዎች የሚጠቀም አይነት ቡድን አይደለም። ስለዚህ ባለፈው የውድድር ዘመንም የኢኒጎ ማርቲነዝና የኩባርሲ ምረት ነበር ያሰልጣሚ የመጀመሪያ ምርጫ የነበረው። ይህ ውድድር ዘመን ከተጀመረም በኋላ ይህንን ጨዋታ ጨምሮ አልጀመረም። በእርግጥ ለኡሩጓይ ብሔራዊ ቡድን ተጫውቶ ስለመጣ ሊሆን ይችላል። ግን ብዙ ጨዋታዎችን እየጀመረ አይደለም። አውቶማቲክ ጀማሪ ነው ለማለት ያስቸግራል። ነገር ግን በሌላኛው ሳጥን ውስጥ ተጽዕኖ ፈጥሯል። ሃንዚ ፍሊክ ለወትሮ እንደዚህ ስሜታዊ ሲሆኑ አናያቸውም። ትላንትና በሁለት ቢጫ ከቴክኒክ ስፍራቸው ተሰናብተዋል። ምናልባት በስቴዲየም ውስጥም የሆነ አይነት በጎ ኤነርጂ ለባርሰሎና መመንጨት የጀመረው ከዚያ በኋላ ሊሆን ይችላል። አንዳንድ ጊዜ ደጋፊዎች በአርቢትሮች ፍትህ ጎድሏል፣ ኢንጀስትስ ተፈጽሟል ብለው በሚያስቡበት ጊዜ መተባበር ይጀምራሉ መሰለኝ። ሞንትዊክ ላይ ነው ጨዋታው የተጀመረው። አሁንም ወደ ካምፕ ኑው አልተመለሰም የባርሰሎና ከተማ አድሚኒስትሬሽን አሁንም በ27 ሺህ ሰው መጀመር የምትፈልጉ ከሆነ እንፈቅድላቸዋለን ብለዋቸዋል። ባርሰሎና 45 ሺህ ሰው እስኪፈቀድለት ድረስ ነው እየጠበቀ ያለው። በትንሹ ያው ስቴዲየሙ በጊዜ ሂደት መቶ ሺ ተመልካች ያስተናግዳል እና በሞንቱክ ነው ጨዋታው የተደረገው። ከሀንዚ ፍሊክ መውጣት በኋላ በስቴዲየም ውስጥ የስሜት ለውጥ እንደነበር መገንዘብ ይቻላል። ግን ሀንዚ ፍሊክ ቡድናቸው እያሳየ በነበረው ፐርፎርማንስን በመበሳጫታቸው ምክንያት ሊሆን ይችላል፣ የአርቢትሮችን ውሳኔ በተደጋጋሚ ሲቃወሙ እንሰማ ነበር። በአንደኛው አጋጣሚ በአርቢትሮ ውሳኔ ላይ በተቃውሞ አይነት ተጨበጨበዋል በሚል ቢጫ ካርድ ተመለከቱ ከዚያ ሌላ ሁለተኛ ቢጫ ካርድ ተመልክተው በሚቀጥለው ሳምንት ከኤል ክላሲኮ ጨዋታ ውጭ ይሆናሉ መሰለኝ። አሰልጣኝ ሃንዚ ፍሊክ ሮናልድ አራውሆ በቴክኒክ ስፍራው ያጎድለናል ብለዋል። ለማንኛውም እሳቸው እኔ በአርቢትሩ ላይ በወሰነ ውሳኔ በሹፈት ወይም በምፀት አልነበረም ያጨበጨብኩት ፍራንኪን በርታ ለማለት ነበር ያጨበጨብኩት። ከዚያ በኋላ ለነግረው ሞከርኩ የሆነ ነገር ግን ሊሰማኝ አልፈለገም ብለዋል። ሄሱስ ሲልማንዛኖ የሚባሉት አርቢትር ናቸው። እንግዲህ ከላሊጋ አሪፍ አርቢትሮች መካከል የሚሏቸው ናቸው። ብዙ አወዛጋቢ ውሳኔዎችም ይወስናሉ በእርግጥ ስለዚህ አንድ የጨዋታው ቅጽበት ነበር ግን የእሳቸው በቴክኒክ ስፍራው ላይ እንደዚህ አይነት ስሜት ማሳየት ቡድናቸው ምን ያህል እንደተቸገረ የሚያሳይ ነው ግን የሮናልድ አራውሆን ጉዳይ ካነሳን አጥቂ ሆኖ መጫወቱ ድንገቴ አይደለም አሰልጣኝ ሃንዚ ፍሊክ በአንዳንድ የጨዋታው አጋጣሚዎች እዛ ቦታ ላይ መጫወት ይችላል ተቀይሮ ከመግባቱ በፊት እዚያ ቦታ ላይ መጫወት ይመቸው እንደሆነ ጠየኩት እርሱም ምሻ ያለ ለእሱ በጣም ደስተኛ ነኝ የሚል አስተያየት ሰጡ ግን እንዳነሳውት ለሴንተር ፎርዋርድ ቦታ ሴንተር ባኩ እንግዳ አይደለም። ከዚህ በፊት አጥቂ ነበር፣ እስከ 17 ዓመቱ ድረስ አጥቂ ነበር። ወደ ሳጥን በሚገኝበትም ጊዜ ጎሎች ያስቆጠርና ያለነው ብዙ ጊዜ ወደዛ ዞን የሚመጣው በቆሙ ኳሶች አጋጣሚዎች ነው። እሱ ራሱ ያው ሰው ያውቃል። አጥቂ ሆኜ ከዚህ በፊት እንደተጫወትኩ አሰልጣኙ ሲጠይቀኝም አላመነታሁም፣ እንዲያውም ተቀይሬ ከመግባቴ በፊት ለጓደኞቼ አስቆጠራለሁ ብዬ ነግሬያቸው ነበር የሚል አስተያየት ሰጥቷል። ሪስክ ያለው ውሳኔ ነው፣ ግን የባርሰሎና የማጥቃት መስመር ምን ያህል በጉዳት እንደተመታ ያሳያቸዋል። 27 ሙከራዎችን አድርጓል። ዘጠኝ ኢላማቸውን የጠበቁ ሙከራዎች ነበሩ፣ ግን በቂ ጥራት ያላቸው ትልልቅ የጎል ዕድሎችን ፈጥሯል ለማለት ግን ያስቸግራል። ግን አራውሆ እንዳልኩት ለዛ ቦታ እንግዳ አልነበረም። ፍራንኪ ዲዮንግ ነው ኳሱን የሰጠው። የዲዮንግን ፖዚሽኒንግ በሌሎቹ ጨዋታዎች ከሚሰጠው ኃላፊነት የተለየ ነው። በተለይ አሰልጣኝ ለውጦች ማድረግ ከጀመሩ በኋላ በክሬቲቪቲ በኩል እንደምታውቁት ፔድሪ ወጥቷል። ስለዚህ ጋቪን በጉዳት ምክንያት የላቸውም። ፌርሚን ከጉዳት ተመልሶ መመለሱ ነው። ዳኒ ኦልሞ የለም እና ዲዮንግ ነው ወደፊት ማስጠጋት የመረጡት እና ዲዮንግ ነው ደግሞ ኳሱን ወደ ሳጥን የላከው። የሰሞኑን አዲስ ኮንትራት ፈርሞ ነበር። ጥሩ ሳምንት ነው ያሳለፈው ማለት ይቻላል በጨዋታው ላይ በቀጥታ ተጽዕኖ ያለው ተሳትፎ ነበረው ክሮስ ያደረገው እርሱ ስለሆነ። ከማድሪድ ጨዋታ በፊት ግን የሚያስተማምን ፐርፎርማንስ ነው በባርሰሎና በኩል ያለው ለማለት ያስቸግራል። ላሚኒያማል ከጉዳት እንደተመለሰ አይነት ተጫዋች ፎርም ነው ያሳየው። የላሚኒያማል ነገር ሰሞኑን እንደተለመደው ብዙ አጀንዳ ነው እንደምታውቁት፣ ሜዳ ውስጥም ከሜዳ ውጭም ብዙ የሚያነጋግር ተጫዋች ነው። ሰሞኑን አንድ መረጃ በሙንዶ ዴፖርቲቮ ላይ ተመልክተን ነበር። ተጫዋቹ ከዚህ በኋላ የአድናቆት ፊርማ ወይም ኦቶግራፍ የሚባል አለ አይደለም፣ እያስከፈለ ነው የሚያስፈርመው፣ በነፃ አይሆንም የሚል መረጃ ወጥቶ ነበር እንግዲህ እስካሁን ድረስ ማስተባቢያ አልተሰጠበትም። ግን የላሚን ያማል ዩኒቨርስ ላሰልጣኙ ለመቆጣጠር በጣም አስቸጋሪ የሆነ ሳይሆን አልቀረም። ያው ዝነኛ ፍቅረኛ ያለችው ኒኪ ኒኮል የምትባል አርጀንቲናዊት በጣም ተወዳጅ ዘፋኝ ትላንት ስቴዲየም ውስጥ ነበረች። ስለዚህ የግል ህይወቱ ሁሉ ብዙ ትኩረት የሚያገኝ ነው። ደግሞ እንዲህ አይነት የኦቶግራፍ ጉዳይ ግን በባለፈው የፓሪስ አንጀርማ ጨዋታ ላይ ዘጠና ደቂቃ ተጫውቷል። በእኔ እምነት ዘጠና ደቂቃ በጨራሽ መጫወት አልነበረበትም ወደ ወር ገደማ ከሜዳ ሲያጠቁ የነበረ ተጫዋች እንደዚህ አይነት የህ ኢንቴንሲቲ ጨዋታ በግማሽ ፊት ሆኖ ከዚያ በኋላ ግን አንዳንድ የካታሎኛ ብዙሃን መገናኛዎች በአሰልጣኝ ሃንዚ ፍሊክ ፍላጎት ሳይሆን በዴኮ አስገዳጅነት ነው ተጫዋቹ ዘጠና ደቂቃ የተጫወተው የሚል መረጃ ይዘው መውጣት ጀመሩ። እና አሰልጣኝ ሃንዚ ፍሊክ በንዴት ነው አርብ እለት በነበራቸው ጋዜጣ መግለጫ ላይ ይህንን ያስተባበሉት። ይሄ እንዲሆን አልፈቅድም፣ ቡድን ውስጥ ካሉት ሰዎች ሁሉ እንዲያውም ከዴኮ ጋ ነው ጥሩ ግንኙነት ያለኝ፣ ሀሰት ነው ብለው አስተባብለዋል። እንደዛው ጋዜጣ መግለጫ ላይ ስለ ላሚን ያማል ጠባይም ተጠይቀው ነበር። ለእኔ እዚህ ባለበት ጊዜ ጠንክሮ መስራቱ ነው አስፈላጊው ነገር። በጣም ፕሮፌሽናል ነው። ከሜዳው ውጪ በረፍት ቀኑ የሚያደርገውን ጉዳይ በተመለከተ ወይም በግል ህይወቱ የሚያደርገውን ነገር በተመለከተ ግን ጣልቃ አልገባ አልገባም እሱ፣ የኔ ስራ አይደለም የሚል አስተያየት ሰጥተዋል። ስለዚህ ባርሰሎና ውስጥ ብዙ አጠያቂ ነገሮች አሉ። በቅርብ ጊዜ ነገሮች ሁሉ ጤናማ ናቸው ለማለት ያስቸግራል። ትናንትና ምሩኒ ባርዳጂን ቀይሮ አስገብቷል። በላሚኒ ያማል ፈንታ ትላንት የበለጠ ደቂቃውን ማኔጅ ማድረግ የቻሉ ይመስለኛል። ባርሳ አሁንም በላሊጋው ከፍተኛ ጎል አስቆጣሪ ነው፣ 22 ጎሎች አስቆጥሯል። ግን እንደዛ አይመስልም። እንዲያውም ከፍተኛ ጎል አስቆጣሪ መሆናቸው ያስገርማል። ምናልባት ሪያል ማድሪድ ብዙዎቹን ጨዋታዎች በጠባብ ውጤት እያሸነፈ ስለቆየ ሊሆን ይችላል። ዛሬ በባርሴሎና ስብሰባ ላይ የጠቅላላ ጉባኤ የሚባለው ጄኔራል አሴምብሊ የሚባለው አለ። እንግዲህ በክለቡ አካባቢ ብዙ ውጥረት አለ። እንደሚታወቀው ሜዳ ውስጥ ያለው ውጤት በተበላሸ ቁጥር ደግሞ ያንን ውጤት የበለጠ ያባብሰዋል። የባርሴሎና የዓመት ሲዝን የሲዝን ቲኬት የዓመት ቲኬት የገዙ ደጋፊዎች አሁን የካምፕ ናው ጉዳይ እንደዚህ መዘግየቱ የዋንላ ፖርታን ስልጣን አደጋ ውስጥ የሚጥል አይነት ነው። ያው ምርጫ የሚደረግበት ዓመት ነው ለባርሴሎና። ምርጫ በሚደረግበት ዓመት ሁሉ በባርሴሎና ትልቅ ፖለቲካዊ ትኩሳት ይኖራል። ዋንላ ፖርታ በድጋሚ ወደ ፕሬዝዳንትነት ከመጡ በኋላ ሁለት ላሊጋዎች አሸንፈዋል ግን ሜሲን ሃንድል ካደረጉበት የባርሰሎና የፋይናንስ ቀውስ አሁንም ተባብሶ መቀጠሉ የሳቸው ችግር አይደለም፣ የወረሱት ውርስ ነው። በሆሴ ባሪያ ባርቶሚዮ ዘመን የነበረ ችግር ነው። በተለይ የዚህ ስቴዲየሙ ጉዳይ እነዛ ተደጋጋሚ ሊቨሮች የሊግ ነገር ያልተሳካ የሱፐር ሊግ ከፍሎረንቲኖ ፔሬዝ ጋር የተጣመሩበት ጉዳይ እነዚህ ሁሉ ነገሮች ብዙ የሚያስተቿቸው ናቸው እና ስለዚህ ከድል በኋላ ወደዚህ ስብሰባ መምጣታቸው ለፕሬዝደንቱም በጣም አስፈላጊ ነው። በእርግጥ ሌላ ሴፓሬት ጉዳይ ቢሆንም ባርሴሎና እንደዚህ አይነት ሜዳ ውስጥም ከሜዳ ውጭም ባሉ ተቋማዊ ውጥረቶች በተያዘበት ሰሞን ላይ ነው የሚገኘው። ግን ጂሮና ግን ያን ያል ጥሩ ቡድን አይደለም። በስምንት ጨዋታዎች ስድስት ነጥቦችን ብቻ የያዘ ልክ እንደ ባለፈው የውድድር ዘመን ሁሉ ላለመውረድ የሚጫወት የሚመስል በጂሮና በኩል የኦነርሺፕ አይነት ብዙ ያከራክራል። በእርግጥ እንደምታውቁት የሲቲ ፉትቦል ግሩፕ ክለብ ነው ከነ ማንቸስተር ሲቲ ጋር ከሌሎቹ ክለቦች ጋር ግን እንደ ባርሰሎና አይነት ቀውስ ውስጥ አይደለም ያለው። በተለየ ስቴዲየሙ ጉዳይ አሁን በሞንቱዊክ ባለፉት ሁለት ሲዝኖች በእያንዳንዱ ሲዝን ለስቴዲየሙ መቶ ሚሊዮን ይከፍላል በዛ ስቴዲየም ለመጫወት ማለት ነው እና ይሄ ከታሰበው ጊዜ በላይ በዛ ስቴዲየም በመቆየታቸው ምክንያት የመጣ ፋይናንሳዊ ሸክም ነው። በእርግጥ ባርሴሎና ከተጠበቀው በላይ በአለፈው የውድድር ዘመን ሜዳ ውስጥ ፐርፎርም በማድረጉ 175 ሚሊዮን ዩሮ አግኝቷል በጌት ቲኬት ባለፈው የውድድር ዘመን ክለቡ በጀት ካደረገው እናገኛለን ብሎ ከገመተው 21 ሚሊዮን ዩሮ በላይ አግኝቷል። በዚህኛው የውድድር ዘመን ወደ ካምፕናው እንሄዳለን ብለው የ226 ሚሊዮን የጌት ቲኬት ወይም በስቴዲየም ኦፕሬሽኖች እናገኛለን ሚ ተስፋ ነበራቸው። አሁን 27 ሺ ተመልካች ብቻ እንዲያስተናግድ ነው ላይሰንስ ያገኙት በሴኩሪቲ ምክንያቶች ማለት ነው። ባርሳ ግን በትንሹ 45 እስኪደርስ ድረስ ቢያንስ የስቴዲየሙን ተመልካች የማስተናገድ አቅም 50 ፐርሰንት ገደማ 45 50 ፐርሰንት ገደማ እስኪደርስ ድረስ ወደዚህ ስቴዲየም የመሄድ ፍላጎት የላቸውም። እናም ብዙ ችግር ውስጥ ነው ባርሴሎና እያለፈ ያለው። ከዛ በፊት ግን የተገኘ ድል ነው። ግን ድሉ በቀላሉ የመጣ አይደለም።